አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 18 በዚህ ችለት ጥንተ ጰራቅሊጦስ በመባል ይታወቃል። ይህም አምላካችን መድኃኒታችን ኢየሱስ ክርስቶስ በሐዋርያ ስራ ምዕራፍ አንድ ላይ እንደምናገኘው ንበሩ ሀገር ኢየሩሳሌም እስከ ትለብሱ ኃይለ ማርያም በማለት ኃይልን እስክታገኙ ድረስ በኢየሩሳሌም ጸንታችሁ ቆዩ በማለት አድርጓል። አምላካችን መድኃኒታችን ኢየሱስ ክርስቶስ ካረገ ከአስረኛው ቀን በኋላ በገባላቸው ቃል ኪዳን መሰረት አጽናኝ የሆነውን ከአብ የወጣውን ሌላኛውን አካል መንፈስ ቅዱስን ልኮላቸዋል። በእያንዳንዳቸውም ላይ በሳንት ላንቃ አምሳል ወርዶላቸዋል። ታዲያ ደካሞች የነበሩ ሐዋርያት ብርቶች ሆነዋል። ፈሪዎች የነበሩ ሐዋርያት ደፋሮች ሆነዋል። ለዓለም ሁሉ በመንፈስ ቅዱስ ኃይል የእግዚአብሔርን የኢየሱስ ክርስቶስን ቃል ሰብከዋል። ሁሉም በዓለም በመበተን በእግዚአብሔር ኃይል በኢየሱስ ክርስቶስ ስም በመመስከር በሰማዕትነት ያረፉም አሉ ዕድሜያቸውም ደርሶ በመልካም አስተራረፍ ያረፉ አሉ። በእውነት ይሄ ለሐዋርያት የወረደ ጰራቅሊጦስ መንፈስ ቅዱስ ዛሬ ለእኛ ለእያንዳንዳችን በሕይወታችን ላይ ይውረድልን። ደካሞች የሆንነውን ሁሉ ያበርታን። ሰላም ለርደት ከጳራቅሊጦስ አልፋ አባጋ ትዕግስት ማህበተ ገድፋ አማይ አር ወልድ ለዓለም እምነ ጽንፋ ከመይ ቤሎም ለለስም ወንኬፋ እፍየኑ ለክሙ ካልእ የተስፋ! የአምላካችን የመድኃኒታችን የኢየሱስ ክርስቶስ ምህረትና የቅርታ የሰማዕታቱ የቅዱሳን በረከታቸው ረዴታቸው አይለየን ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየ።